ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው? አሸና አሸን አንድ ወላችሁ ሞኝላችሁ አለው ቢዚች ስትጎ እንደ ለማደች ላይክና ሼር እያደረጋችሁ ሀሳቦቻችሁ ለብዙ ቸኮፍሎ ለዚህን ኮል ቪ አመሰግናችኋለሁ። ዛሬ ድሚዛናችን ዘላችሁ መጣ ነው። እንግዲህ አነጋጋሪን የዘሪቱ ከበደ አዲሱን መጽሐፍ ነው። እንግዲህ ዘሪቱ ከበደ የህይወት ታሪኳን ባሰፈረችበት አዲሱ መጽሐፍ ውስጥ እጅግ በጣም መነጋገርያ የሆኑ ሀሳቦች ተካቶበታል። ከዚህ ውስጥ አንደኛው ዘሪቱ ከበደ ከብዙ ወንዶች ጋር ተኝቻለሁ ወይም ደግሞ የፍቅር ግንኙነት ነበረኝ ብላ የጻፈችው እጅግ በጣም መነጋገሪያ ነው። እኔ እንደዚህ አይነት ነገሮች ጥቅማቸውም አይገባኝም። ኢትዮጵያ ውስጥ በጣም እየተለመዱ የመጡ ነገሮች አጉል ግልፀኝነት ጀብድ ውስጥ በመግባት በህይወታችን ውስጥ ሰው ሊሰማቸው ወይም ሊካፈላቸው የማይገቡ ሚስጥሮችን በየአደባባይ እየዘረገፍን መተናል። በተለይ ፖድካስቶች ላይ በጣም የሚዘጉንን ደረጃ ደርሳል። አንዳንዱ ወንጀሉን ኑዛዜም ይገባል። ወንጀል እንኳ ወንጀል ሰርቶ የሰራውን ወንጀል የኔ ህይወት ታሪክ በዚህ ወጡቸው በዚህ ወርጄ ብሎ የሚናገርበት ሁኔታ ተፈጥሯል። አንዳንድ ሃይማኖት ተቋማት ላይ በአደባባይ ወንጀለች። ለምሳሌ ከዚህ በፊት ፓስተር ናታን መልካም ወጣት ላይ ልጆቹን ይዞ ቀርበው በደም እንነከር ነበር በሰው ደም ብላ ተናገረች። አሁን ግልፀኝነት ነው ንስሐ ነው ምንጉድ ነው እና አንዳንዱ ግሎ ወሲብ ሲፈጽም ነበር እንደ አዶና እያለ ግሎ ወሲብ ሲፈጽም ነበር በዚህ ሰዓት በቆን ስ ጊዜ በቆን ዘጠና ጊዜ እያለ ይናገራል እና ይዞ ጎንናል ኑዛዜ ነው፣ ንስሐ ነው፣ ግልፀኝነት ነው። ሁሉ ነገር በልክ ነው መሆን ያለበት። ልቅነት ተገቢ አይደለም። በግልፀኝነት ስም የሚደረጉ ልቅነቶች ትክክል አይደለም። ጉለሴ ብቱ ስትፈፀም ከነበረ እዛው የራስ ጉዳይ ነው። ንስሐ ግባ፣ ከእግዚአብሔር ጋር ጉዳይን ጨርስ። ሚስጥር የሚባል ነገር አለ። የግሉ ሚስጥር የለንም እንዴ? በቃ ሁላችን ሁሉ ነገር የአደባባይ ጉዳይ ነው እንዴ? አይደለም። አንዳንድ ነገር የግሉ ሚስጥር እና እግዚአብሔር ብቻ የምናውቀው አለ እናት አባት ማያውቀው ልጅ ሚስት ማታቀው የግል ሚስጥር አለ። ሰው ከእግዚአብሔር ጋር ብቻ የሚነጋገር አንዳንዱ የቤተሰብ ሚስጥር ነው። እናት አባት የሚያውቀው ሚስት ማታቀው ሊኖር ይችላል፣ ወይ ደግሞ ሚስት ማታቀው እናት አባት ማያውቀው ሊኖር ይችላል። የግል ማንነታ ግለ የግል ህይወት አለ። ሁሉ ነገር አይዘረገፍም። እና ኢትዮጵያ ውስጥ እየተለመደ መጥተዋል በጣም በሚዘገንን ሁኔታ እና የዘሪቱ ከበደ መጽሐፍ ላይ ብዙ ወንዶች ጋር የፆታ ግንኙነቱ ነበረኝ የሚለው እኔ አልኮንናትም። በነገራችን ግን ጥቅም አይታየኝም፣ ጥቅም አይታየኝም። ብዙ ሴቶች፣ ብዙ ወንዶች ሚሊዮኖች ያለፉበት መንገድ ነው አሁን እሷ የሄደችበት መንገድ። እሷን በተለየ ሁኔታ የሚያስኮንን እርኩስ፣ እኩይ፣ አስጠሊታ፣ አስቆያ የሚባል አይደለም። ብዙ ሰዎች አልፈውበታል በዛ ህይወት። ነገር ግን ፋይዳው ምንድን ነው? ጥቅሙ ምንድን ነው? ለምሳሌ እኔ ከሆነች ሴት ጋር አንሶላ ትጓፈፍ ካልከው እሺ ከሆኑ ሴቶች ጋር አንሶላ ተጓፌ ዝሙት ፈጽሜ ጠጥቼ ሰኩሬ ወርጌ ተዋርጌ ይሄን አድርጌ ያለ ሰው ምንድነው የሚጠቅመው? ነው የለ ወንድሞቼ፣ በመንገሬ እናንተም እንደኔ እንዲሆኑና ከዛ በኋላ መሞለስ ትችላላችሁ ነው ወይስ ምንድን ነው ጥቅሙ? አንዱ አንዱ ነው። ነገሮች ሚስጥር ናቸው። የሀገር ሚስጥር አለ፣ የጉልድ ሚስጥር አለ፣ ቤተሰብ ሚስጥር አለ፣ የጓደኛ ሚስጥር አለ። ሁሉ አይወራ እንኳን ያለፍንበት ቀርቶ ከሰውነታችን ክፍል እንኳን ሁሉ አይወራ አይደል ሁሉ አይወራም፣ ቦታ አለው። ሁሉ ነገር የምናወራበት ቦታ አለው ሉክ አለው እና ጦሱ ነው የሚብሰው ባይ ነኝ እኔ እኔ ጦሱ ይብሳል። ለምን ለምሳሌ አንዲት ሴት ከብዙ ወንዶች ጋር አንስላቶ ጋፈፍ ያለው ካለች ያኛው ልጁ ከማን ይሆን? ይሄ እሷን አይመስልም ይሄ እሱን አይመስልም እሱ እናቱን አይመስልም። ልጆች ላይ ጣጣ አለ ማወቅ ያስፈልጋል። እና ጽሁፉን አንድ ጊዜ ላሳያችሁ ቃል በቃል ላንብብላችሁ ሴቱን እሺ እሷ የጻፈችው ሀሳብ አሁን ሰሞኑ መነጋገር ሆኖ ብቻ ነው ማነሷላቸው። ለአቅመ ሔዋን ከደረስኩበት ጊዜ ጀምሮ የፍቅር አድናቂ ወይም ሮማንቲክ የሚባሉ ሰዎች አይነት ኖቨር የፍቅርን ስሜት የምወድና የምፈልጉም ነበሩ። ሆኖም ግን አካላዊ ወደ ሆነ ግንኙነት ጎረስ ጋር ማለት ነው ለመግባት የማልደፍርና የምጠነቀቁ ነበርኩ እስከ ኋላኛው ዓመታት ድረስ እስክጀምረው ድረስ ማለት ነው። በግል የሀሳብ ምልልሴና በቁርቤ ካሉ ጥቂቶች ጋር ምናልባትም የፍቅር ሱሰኞች የሚባሉት አይነት ነበሩ ሳልሆን እንደማልቀር ተነጋግሬ ያውቃለሁ። በተለይ በመጀመሪያ የመቆራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቆትና አዲስን ሰው በፍቅር ስሜት ውስጥ ስናውቀው ያለውን አስማጭ የጊዜያዊ ደስታ ያለ ልክ እወደው ነበር። ከአዳዲስ ወንዶች ጋር ያለው ስሜት ያለ ልኩ ነበር መውደው ናለች። አዲስን ዓለም በመተዋወቅ ውስጥ ያለውን የአሳሽ ኤክስፕሎረር ዶስታና ጉጉት ተከትዬ ጥቂት የማይባሉ የፆታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። ጥቂት የማይባሉ ብዙ ወንዶች ጋር የጾታ ተቃራኒዎች የሚለው እራሱ አማርኛ ዶስት አይደል? እነሱን ለመነጋገር ለማለት ዘብ ተፈልጎ ከሆነ ምናምን አልገባም። ከብዙ ጥቂት ከማይባሉ ከብዙ ወንዶች ጋር ማለት ነው አንዳንዶቹ ይሄን እነ ብሩክኒውስ ራሱ ጨሞ ሲያለዝቡት ያለችው ነው። ቃል በቃል ያለችው ይሄ ነው። ሰው ከፈልገው የማርበት ከፈልገው ይቶ ወይ መናገር ወይ ያለው መናገር እና ፈራተባም አይሆንም። ከብዙ ወንዶች ጋር የፆታዊ ግንኙነት ወይም ጎረዝጋ ግንኙነት ነበረ ነው ሐሳቡ እና ወጥቻለሁ ያለው ጭንቁ አሰሳውና አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልፅነት ሲሮግብ ነው። መስጠኝ የሰነበተው ሰው ለመጀመሪያ ጊዜ ያ ያለምንም አጋዥ ስሜቴ ስመለከተው እና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር። ወዶ የነበረው ራሱን መውደዱ ስለነበረ ነው። አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቀየው ስሜት መጥፋት ሲጀምር ነው። ሲያክለፈልፈኝ የነበረ ስሜት መልካቸውን እንኳን አጣርቼ

የተቀበለው ሰው ስሜቱ በረገበ ጊዜ እርቃኑን ይጋለጣልና ከዚያ ሰው ጋር የሚያስቆጥል አቅም አጧለሁ። ያ እንደዚያ የተጋጋ ነው የተጫሰው ስሜቴ በኋላ በቃ ይሮግባል። ከዛ ድጋሚ ወደ ሌላ ነው። ያችው እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ትክክለኛው ግንዛቤ እስካገኝ ድረስ ማለት ነው የነገሩን ገለባነት በመጋፈጥ

ሞክር ብለሰብ ሁሉ ነገር ለሚስት አይነገርም። ሁሉ ነገር ለልጅ አይነገርም። ሁሉ ነገር እንደ ስለዚህ በልክ ነው። እኔ ግልጽ ነበርኩኝና ከዚህ ከበፊት ሴቶች ጋር ያደረኩትን እያንዳንዷን ድቴል ለልጆች አይነገርም። በቃ ካለፈ አለፈ ነው። ምናልባት ልጆቹ ጦስ ሊመጣባቸው በትምህርት ቤት ዛሬ ማህበረሰብንም ማገናዘብ ያስፈልጋል። ይሄን ማህበረሰብ ሚስጥሩ ለማካፈል ይሆናሉ የሚል እይታ ያስፈልጋል ከዛ እኔ ያስተምራል ያልኩት ነገር ያለውግጣል ወደሚለው ሊቀየር ይችላል። ወደ ኮሜዲ ወደ ቀልድ ወደ ምን ሊቀየር ይችላል። ያ ደግሞ ሰው መብት ነው። እኔ ያወጣሁትን እኔ ባለቤቱ የናቀውን አሞሌ ባለዕዳ አይቀበለውም ማለት እኔ የሆነኛል ብዬ ለሕዝብ ከለቀቅኩት ወዲህ ሕዝቡ ይሄማ የሚያስቅ ነው እንጂ የሚያስተምር አይደለም ይችላል። ኧረ እንዴት አትማሩበትም በእኔ ታሪክ ማለት አልችልም። ይሄ ታሪክ ያስተምራል ብዬ ለእናንተ እኮ ነግሬያችኋለሁ ምን አባታችን ማትማረት ለምን ግጣላችሁ? ማለት አትችልም። ሰው በራሱ መንገድ ኢንተርፕሬት ሊያደርገው ይችላል። ስለዚህ እኔ ግን በጉሌ ሚስጢር አለ። አንዳንድ ለምሳሌ ዶንነት ስተን አይበለውና፣ አፍሪካ ውስጥ ዶንነት ያው አስቂኝ ወደ ሆነ መልክ ተቀይራል። ነገር ግን ዶንነት ሚስት አታውቅም፣ እናት አባት አያውቅም፣ ወንዱም ጓደኛ አያውቅም። አብርሃ የምትቀበረው ጉዳይ ካለቆቹ በስተቀር ከሀገሪቱ ሚስጥር በስተቀር አንገተ ላይ ሰይፍ ቢገባ አይኖከርም። አንዳንድ ሚስጦር የሀገር ሚስጦር ነው። አንዳንድ ሚስጦር የጉል ሚስጦር ነው። የቤተሰብ ሚስጦር ሁሉ አይዞር ጎፍ ሊሆን ይችላል። ለምሳሌ አባቴ የጦጣ ይሶክር እንድኖበረን እና እና ሄዶ እንደሆነ ይሄ ነገር መቆም አለበት። በአባታችን በእናታችን ላይ የደረሰው መከራ ተገቢነት የለውም። ወንጀልም ምስለው ነበረ። ይሄ ተገቢነት የለውም። ሌሎች ሴቶቻችን ከዚህ መዳን አለባቸው። ሊነግር ይችላል ልኖግር ይችላል። ነገር ግን አይ አባቴ ኮከሌ ወልዳል ኮከሌ ሁለሴ ልጅ ኮከሌ አንዱ ልጅ ወልዳል የሚል ምንድ የሚጠቅሙ ለህብረተሰቡ ለህብረተሰቡ ምንድ የሚጠቅ? እና ሚስጥር አለ። አንዳንድ ሚስጥር ይግላችን፣ አንዳንድ ሚስጥር የቤተሰብ ነው፣ አንዳንድ ሚስጥር ያጎር ነው። ፋይዳውም አይታየኝ አይታይ። ምናልባት ትዳር ሊያፈርስ ይችላል። አሁን እኔ ኮርሜ ኮርሜ የሆነ ጊዜ ረኔ ማአት ሴት ቺኮች ጋር ነበረኝ ከዝሙት ግንኙነት ብል ትላለች፣ ማለት እንዲ አንተ ምን ማለት ነው? አይደዋረም እንዴ? እንዴት ለህዝብ እንደዚህ ትላለህ? እውነት ነው ጓደኞቼን ምን ይላል? ጓደኞቿ ራሱ ምን ይላታል? ቤተሰብ ምን ይላታል? እና አንዳንዱ ነገሮቹ በልክ ቢሆኑ መልካም ነው። የኔ ሀሳብ ነው። ቲሞቻችን ላይ ቀርግም ሼር አርጎ ወዳቻለሁ። ፒስ